ፍቅሯን ገለጸችለት ማለት ነው። እንደምትወደውና እንደምታፈቅረው ነግረዋለች ለኪራ ማለት ነው። ኪራም እንግዲህ ተቀብሏታል ማለት ነው። ውድ ቤተሰቦቼ፣ ያው ገፍታው ሂዳ ነበር ተመልሳ መታ አልቆረጠላትም። ያው ይፈላልጋሉ ሁለቱ። ግን እሷ ከሁለቱ ምን የሆነ የሚይዛቸው ነገር ነበር ማለት ነው። አሁን ግን ፍቅራቸውን ተገላልጠው የሆነ ሰዓት ላይ ፍቅሩን ኪራ አቅርቦላት ነበር ጽናትን ማለት ነው። ጽናት ላይ እንግዲህ አሁን ላይ ፍቅራቸውን ተገላልጠዋል ማለት ነው። እሷም ትወደዋለች ማለት ነ

ጋይዝ ማለት ነው እና ሰራተኛይቱ ያው ልትመርዛቸው ነው ማለት መርዛቸው ነበር ማለት ነው። ኪራና እንትናን ማለት ነው። ጽናትን ግን እንደዛም ሆኖ ማለት ነው። ውድ ቤተሰቦቼ ጽናት ስና ኪራ አብረው አድረዋል ማለት ነው። እሱም አንድ ላይ ነበር የወደቁት። ከዛ ናሆሚ ጠዋት ላይ መጥቶ እንደ እነዚህ ሰዎች አይነሱም እንዴ ብሎ በሩን ከፍቶ ሲገባ ወገቤን፣ ራሴን ትባባሉልኝ ያላቸው አይደል ይላቸዋል ማለት ነው። ከዛ ሁለቱም ሲነቁ እንዴ ጽናት፣ እንዴ ኪራ ይባባላሉ ማለት ነው። ወይ ራሴ ወይ ራሳችን እያሉ ምክንያቱም አጠጥታቸው ስለነበረ በውሃ አድርጋ መድኃኒቱ በሻይ እንዳልሰጣቸው ሻይው የእንትን ልብኝ እንደሆነ ያበላሸው እንደ ብዬ አልሰጠኋቸውም ትላታለች ማለት ነው። ቤቲ ተሸፋፍና እንደ በቀደሙ ተመልሳ ወደ ቤት መታ ነበር ማለት ነው። እንደዛ ብሎ ወርድ ቤት ሰዎች አልተሳካላትም ማለት ነው። እና እንዴ ማስወገድ ያለብኝማ። እውነቷን ነው ቤቲ፣ ማስወገድ ያለብን ይችን ጽናትን ብላለች፣ ትልና ሰራተኛይቱ ማለት ነው። እነሱ ፍቅራቸውን ሲገላለጹ ጽናትና ኪራ፣ እሷ በበርጋ ተደብቃ እንትን ቪዲዮ ተቀርጻቸዋለች ማለት ነው። ልክ እንደ አጋጣሚ ሆኖ እሷ ስቀርጻቸው ጽናት ታያታለች ማለት ነው። ምን እያረግሽ ነው ስትላት፣ አይ ምንም፣ አይ ምንም ትላለች፣ ትደናግጣለች። ከዛ ጆጉስ የታለ? የጆጉ ውሃ ፈልጌ ነው በጆጉ ላምጣልሽ ትላታላይ ምሩ ማለት ነው። መጥበቅ ኪዳ ምኖች ነው ደህናንሽ ግን ትላታላይ። አሁን ደህና ነኝ። ከዛ ሳሎን ቤት ክዳል እንደገና ለማብሳ ነበር ሄደችው። ውይ አይኔ ምን ብያለሁ፣ እርጅናው ነው መሰል ትላቸዋለሽ ማለት ነው፣ ጽናት እና ኪራ። ከዛ ኪራ ደግሞ አረ ብዙ ነገር ይጠብቅሽ አላረጅሽም እኮ ይላታል ማለት ነው። እንደዛም ሆኖ ግን እሱ ቢያናግራት የዛን ሰዓት እየተርበተበተች ነበር ማለት ነው፣ ሰራተኛው ማለት ነው። ውድ ቤተሰቦች አዲስ ያመጣት ሰራተኛው ማለት ነው። እንግዲህ ጽናት እና ኪራ አሁን ላይ ፍቅራቸውን እያጣጠሙ አለማቸውን እየቀጩ ነው ማለት ነው ኪራም በጣም ደስ ብሎታል ማለት ነው። ምናልባት መጨረሻቸውን ያሳምርላቸው ማለት ነው። ያው ቤቲ ካልመጠይባቸው እነሱ ፍቅራቸው ይጣጣማል። ቤቲ የምትባል ያስወጣልንና ማለት ነው። እና ናሆሚም ደግሞ ውድ ቤተሰቦቼ ከምሩ ጋር ያው ትወደዋለች፣ እሷም ማለት ነው ይፈላለጋሉ። እነሱ ሁለቱንም ደግሞ ይጣመራሉ ብዬ አስባለሁ በቅርብ ቀን ማለት ነው። ጽናት ዬ የእኔ መልካም ማለት ነው። በጣም ነው ደስ ያለኝ፣ ምክንያቱም የተገፋ ሰው መጨረሻ ላይ ታውቁታላችሁ። እና ጽናት በጣም ተገፍታለች፣ በጣም ከምነግራችሁ በላይ። ድራማውን ለተከታተለው ሰው በጣም ከባድ ነው። እና ጽናት ብዙ ተገፍታለይ፣ ብዙ ሁናለይ ለሱ ማለት ነው ማለት ነው ለኪራ በዛሬ ታስደረሳል። አይ ይቅርታ ጋይስ ማለት ነው የእንቅልፍ ሰዓት የሰለዋና ነው። እና በጣም ተወደዋለይ በጣም በቃ ከምንም በላይ ነው የምታስብለት ማንም ሰው ያላስብለት ነው የምታስብለት፣ ማለት ነው ጽናት ላይ ኪራ። ኪራም ደግሞ በቃ ሁሉም ሰው ጽናትን በቃ ችው ችው ሲላት፣ እስከዛ ድረስ እየነገሩት ነበር እንደምትወደው፣ እንትን እንደምትለው፣ እንደምታስብለት ምናምን ሁሉም ሰው ይነግረው ነበር ማለት ነው። አሁን ላይ ግን ሁሉም እንትን ብሎባት ነበረ። እድሜ ለምሩ ማለት ነው። ምሩ ናት ያስታረቀቻቸው ማለት ነው። እንደዛም ራት ያው ምግብ እሄዳለሁ ጽናት ጋር ብላ ነበር። እኔም እሄዳለሁ ጽናት ጋር ይላል። አንቺን ተከትዬ፣ ምሩን ተከትዬ እሄዳለሁ ይላል ማለት ነው። ምሩ ደግሞ እሺ ትለዋለች ማለት ነው። ጽናት ደግሞ የት ነው የምትሄደው ትለዋለች ማለት ነው። እንዲያ አንቺ ምን አገባሽ? እኔ ከምሩ ጋር ነው መሄድ የምፈልገው ይላታል። እንዴት አያገባኝም? እኔ የቤት እኮ ነው የምትመጣወት ስትለው አይ አንቺ የማን ቤት ነው ያለሽ? እኔ ቤት እኮ ነው ይባባላሉ፣ ይጨቃጨቃሉ ማለት ነው። በስተ መጨረሻው አንድ ጥያቄ ልጠይቅሽ ጽናት ይላታል። እሺ ትለዋለች። ሲጠይቃት ቆይ እኔ ጋ መሆን ትፈልጊያለሽ? ወይስ ምን ማለት ነው ምናምን እያለች አይ፣ አታችፊ ምን አትበይ፣ በአንድ ቃል ብቻ ግለጭ ይላታል ማለት ነው። እሷም ደግሞ በኋላ እንደዚህ ሲላት እንደምትወደውና እንደምታፈቅረው ነገረችው ማለት ነው። ሳልወድህ ቀርቼ እኮ አይደለም ብላ ትለዋለች ማለት ነው። እና ፍቅራቸውን ተገላልጸው አሁን ላይ ደስ የሚል ውብ የሆነ ፈታ እያሉ ነበረ ማለት ነው። አሁን ደግሞ ያው መሰናክል እነሱ ሁለት ልጆች በነገራችን ላይ መሰናክል የሚባል ነገር አያጣቸውም ማለት ነው። ሁለቱ መሰናክል በቃ በሁለቱም ጎን አለ ማለት ነው። ውድ ቤተሰቦቼ ኪራም መሰናክል አለበት፣ እሷም መሰናክል አለባት ማለት ነው። ናሆሚም እየመከራቸው ነበር ማለት ነው። ብዙ ብዙ ብዙ ነገር ላይ እንትን እንድል እየመከራቸው ነበር ማለት ነው። እሷ ግን ከዛም እንትን ብላ ዛሬ ላይ አሁን ያሉበት ሁኔታ በጣም ደስ ይላል። ሁለቱ በጣም ደስ የሚል ነው ማለት ነው። አንቺ ትባሽ እኔ ልባስ እየተባባሉ ይኖራሉ በማለት እኛም እንግዲህ ያጣመርናቸው ነው የሚገኘው እና ውድ ቤተሰቦቼ የእሷ የጽናት በጣም ደስ የሚልም እንዳለ ሆኖ ማለት ነው። ግን ሳ ናሆሚም ደግሞ ግራ ተጋብቷል። ውድ ቤተሰቦቼ ማለት ነው የእነሱን ፍቅር ማንም ይጠብቀው ነበር። የእነሱን ፍቅር ማንም ይህ እንትን ይለው ነበር ማለት ነው አሁን ላይ ማለት በፊትም ተወደዋል። የሱም እኮ ይወዳታል፣ ይሰርባታል፣ ግን ጽናትን ይመታታል። ብዙ ብዙ ነገር አሳልፈዋል ሁለቱ ማለት ነው። ጽናትም እንደዛው ማለት ነው። ግን አልተሳካላትም ማለት ነው። ምክንያቱም በመሀላቸው ሰው እየገባ በመሀላቸው ብዙ ነገር እየተባባሉ፣ በጣም ብዙ ነገር ማለት ነው። ውድ ቤተሰቦች ግን እንደዛም ሆኖ ታለ ሰው መቀኛ ነው ለሁለቱ በጣም ሰው ይመቀኛቸዋል ማለት ነው። ሰው እየተመቀየ እዚህ ድረስ አንዳንዴ ጥሩ ገፍታችሁ አትሂዱ የሰው ልጅ ማለት ነው ታገፊ ብትሆኑ እንጂ። ስለዚህ ያ ደግሞ አለ ርዝቃችሁን ያስተካክለዋል እውን ያደርገዋል ማለት ነው። ገባችሁ? እና እሷም ደግሞ ጽናትም በቃ ከኪራ ጋር ተጣበቀች። እንደገና ደግሞ ምሩ ምሩ ምሩ ደግሞ ምሩ ነው፣ ምሬ ስሟ ምሩም ደግሞ ከሱ ጋር ባትሆንም እንኳ ከእንትና ናሆሚ፣ ናሆም እንግዲህ እኮ እሱ እንትን እያላት ነበር ማለት ነው። እሷም ደግሞ አልፈልግም፣ ይቅርብኝ፣ አሻፍረኝ ከዚህ በኋላ አልፈልግህም አንተና እኔ መስማማት አንችልም እያለች ነበር ማለት ነው። አሁን ላይ ግን ደስ በማለት ሁኔታ እሷም ወደነ እንትና ወደነ ጽናት መታመንሳ መጣለይ። ከዛ በኋላ ናሆሚ ና ኪራ ይመካከራሉ ማለት ነው። እያወሩ እየበለጠም ናሆምም መክሮታል ማለት ነው። ኪራን ማለት ነው። ቅፋከኝ ኪራ አንተ ፍቅሯ ልትቀበል መቻል አለብህ። ቢያንስ እንኳ ተረዳት፣ ቁርጡን ንገራት እያሉት አገፋፍተውት እሺ ብሎ አምኖ ተቀብሏል ማለት ነው። እንትናን ማለት ነው ጽናትን። እንግዲህ ጽናትን በደስታ ያለችው ማለት ነው። በደስታ ሞትት እያለች ነው። ምክንያቱም ከባድ ነው። ደስታ ደግሞ አስቡት፣ ለሰው ላይ በጣም ከባድ ነው ማለት ነው። ከምነግራችሁ በላይ ነው። አሁን ላይ ደግሞ ስታስቡት፣ ኦ ማይ ከነስ ኦ ማይጎድነስ ነው ጋይስ፣ እረረረ ወደዋለች የሌለ። እርግጠኛ ነኝ ቤቲ አሁንም ይታወቅባታል። ቤቲ ተመልሳ ከመጣየ አሁን ከጽናት ጋር ጦርነት ይከፈታል ማለት ነው። እርግጠኛኔ ዝም አትለውም ማለት ነው ብዬ አስባለው። ማለት መልስ ትሰጣ መልስ ትሰጣታለች ብዬ አስባለሁ። ከዚህ በኋላ ጽናት ዝም እንደማትል መቶ ፐርሰንት አውቃለሁ። ከዚህ በኋላ ማለት ነው። ምክንያቱም ይበቃል ብላለች። ይበቃኛል፣ በቃኝ አለም ሰጤናትን የናንቺ እዚህ ጋር ይበቃናል ብላለች ማለት ነው ማ ጽናትና ቤቲ አሁን ው ቤቲ መመለሷን አያውቁም ማለት ነው። ምክንያቱም ኩሽና ገብታ የቤቲ ተላላኪ ናት ሰራተኛይቱ ማለት ነው። ኪራም አያውቅም፣ ጽናትም አታውቅም፣ ማንም ሰው አያውቅም ማለት ነው የእነሱ እንደሆነች ማንም ስለማያውቅ፣ ለዛም አንጻር ከዛም አንጻር ይመስለኛል የገባዩ ማለት ነው። እንግዲህ ጽናት ይህን ይመስላል ማለት ነው። ውድ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱ ባይ